ከአራት ነገራቶች ለአንዱ ዓላማ ልትገባ ትችላለች፣ ገንዘቧ፣ ለዘሯ፣ ለውበቷ፣ ለሃይማኖቷ፣ ለዲኗ ዲኗ ላይ ጠንካራ ስለመሆኗ የእሷ ዘር የእሷ እንትን ምንም እንትን ሂሳብ ውስጥ ሳይገባ ዲን ያላት ከመሆኗ ለመሆኗ ልትገባ ትችላለች አሉ። ይህን አሉና አቅጣጫ ሲያስቀምጡ ፈዝፈር ቢዛት ዲን አሉ ዲን ያላትን የዲንን ባለቤት ያችን አግኝ ተሪበት የዳካ እጅህ አፈር ብትሆን እንኳ ማለት እጅህ ላይ ያለ ንብረት እሷን ለማግኘት ብሎ ቢያልቅ እንኳ እሷን አግኝ። ምክንያቱም ዛቱ ዲን በመጣች ጊዜ ዱንያ ይመጣል ያለ ውድ በግድ ምክንያቱም አንተን ታግዝሃለችና የህይወት አጋርናትና ሊዛሊከ ሸሪዓት አልኢስላም አሁን እዚህ ቦታ ላይ ምንድን ፍትህ አስቀመጠ፣ ምን አድል አስቀመጠ ማየት የሚባለውን ምንድን ነው እንር ኢለይሃ ሊአነሁ የዕዲሙ በይነኩም አው ከማ ቃሉ መካከላችሁ የፍቅር ግንኙነቱን ለረጅም ጊዜ ሊያስቀጥል ይችላል። መጀመሪያ እይ ርክ ባት ተደሰት። የዚያን ጊዜ ያስደሰተችህ ጊዜ ዲን ያላት ከሆነ ብዙ መስፈርት አታብዛ። ዲኑን ቀድመህ ዋጋ ስጥ። ያኔ ሌላው ነገር ሁሉ ይሟላል ማለት ነው።